ያንን ያንን ነገር ሰምተናል አንቺም ደግሞ የልጅሽ አባት በዚህ ያክል ከአንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። በፍጹም አይረብሸኝም ለማትልም አንደኛ ነገር ብዙ ነገር የጨረስን ሰዎች ነን። የናሱን የናሱ መካከል ምንም ነገር እንዳይኖር ብለን የደመደምን ሰዎች ነን። ስለዚህ እኔ ምንም ሊሰማኝ አይችልም። ምንም ሚስት እንዳለህ እያወቅች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባው ሚስት ያለውን ባልፈልገ ማማገጡ አይቀርም። ሌባ ጊዜም ሌባሉ ለማዳ አይለቅ የሰው ባል መንጠቅ ጀብዱ የምታደርጉ የሰው ቦይፍሬንድ መንጠቅ ጀብዱ የምታደርጉ የሰው ሚስት መንጠቅ እንዲሁ በቃ ኩራት ኩራት ለሚሰማችሁ ሰዎች አነጋ ልንገራችሁ፣ ካልማ የሚባል ነገር አለ። ካልማ ማለት ለማታውቁ እጣ ፈንታ ማለት ነው። ነገ በእናንተ ላይ የምትወዱትን ነገር ሴት ወንድ ሊሆን ይችል ይሆናል፣ ሌላ ነገር ከእናንተ ይወሰድባችኋል። እመኑኝ። ስለዚህ ደወንዶ ዛት በጣም በጣም ነው። የሰው ነገር የሰው ነው። እንኳን ሰውና ስልክ የተሰረቀ ገዝተን ተጠቅመን ወይ ይሰበራል ወይ ይጠፋል። እንኳን ሰውና፣ ስለዚህ አትኩራሩ። የሰው ባሎ ስጅ እንዲያረግልኛል እንዲሰራልኛል ብላችሁ በጣም የምትመጸደቁ ብዙ ሴቶች አላችሁ። አይደረግም። የሰው የሰው ነው። የራስሽን ፈልጊ በቃ። በጣም የሚያሳዝነው ነግ በኔ ነው። ነገ አንቺ ላይ ሌላ ሴት ይህን ታደርግብሻለች።